ኢራን ለምን ሚስጥራዊ የሚሳኤል ከተሞችን አሁን ይፋ አደረገች? ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቻቸውን ሚስጥራዊ ማቆያዎችን በቅርቡ ይፋ አድርጋለች። ከእስራኤልና አሜሪካን የሚቃጣ ጥቃትን ለመመከት እንደምትጠቀምባቸው ማስታውቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫዎችን ይፋ ብናድር ከሁለት ዓመት በላይ ነው የምንጨርሰው ማቆያዎች ያን ያህል ብዙ ናቸውን ብላለች። ኢራን አሜሪካን ባለፈው ሳምንት ቦምቤ ጫኑ ስድስት ተጨማሪ የጦር አውሮፕላኖችን በኢራን የየመን አቅራቢያ ወደሚገኘው ወታደራዊ መቀመጫዎች ማስጠጋቷን አንድ የሀገሪቱ ባለስልጣን ለሮይተርስ ጠቁመዋል። ኢራን ለዚህ ምላሽ አሜሪካን በቀጠናው ያላት ወታደራዊ እንቅስቃሴ የመስታወት ቤት ውስጥ ተቀምጦ ሌሎች ላይ ድንጋይ የመርወር ያህል ነው ብላለች። ኢራን ይህን ወታደራዊ መቀመጫ በቦምብ ለማጋየት እዝታለች። ወታደራዊ መቀመጫው የሚገኘው በህንዱ ውቅያኖስ ዲዮጋ ጋሪሲያ በሚባል አካባቢ ቦታውን ለሞሪሽስ መልሶ ለመስጠትም ሂደት መጀመሩን ይፋ አድርጋለችም። የሚሳኤል ከተሞች ምንድን ናቸው? ኢራን እንዳለችው እነዚህ የሚሳኤል ከተሞች የሚሳኤል የሚዘጋጅባቸው ናቸው። የሚሳኤል ከተሞች የሚለው ቃል የተጠቀሙት የኢራን ወታደራዊ ኃይል የሆኑት የኢስላሚክ ሪፐብሊክ ዘበም ናቸው። ከምድር በታች የተገነባው ትላልቅ የሚሳኤል ማቆያ እንደሆኑ የተገለጹት በጠነ ሰፊ በሀገሪቱ ተራራማ አካባቢ በሚገኙ ሸለቆች መካከል እየተገነቡ እንደሆኑም ይፋ አድርገዋል። ባለስቲክ ክሩዝ ሚሳኤል ለማከማቸት ለመጥፋትና ለመተኮስም ይውላል ሲሉ ተደምጧል። ሰው አልባ አውሮፕላን፣ የአየር መቃወሚያ መሳሪያዎችም እዚሁ ቦታ እንደሚገኙበት ይፋ ተደርጓል። የኢራን ኮማንደሮች እንዳሉት እነዚህ የሚሳኤል ከተሞች ስትራቴጂክ ናቸው። ሚሳኤል ለማምረትና ለማከማቸት ጥቅም ላይም ይውላሉ ተብሏል። እነዚህ ሚሳኤል የሚገኝባቸው ቦታዎች በግልጽ አይታወቁም። በይፋ ስለ እነዚህ ቦታዎች ተነግሮም አያውቅም። የኢራን ወታደራዊ ዘብ አየር ኃይል ኮማንደር የሆኑት ብርጋዴር ጄኔራል አሚር አሊ ከሀገሪቱ ብሔራዊ ቴሌቪዥን ጋር ጋር ባደረጉት ቆይታም ባለስቲክ ሚሳይል እና አጥፍቶ ጠፊ ሰው አልባ አውሮፕላን ክምችት ያለበትን የሚሳይል ከተማ በቪዲዮ አሳይተዋል። ኢራን ለምን ስለ ሚሳኤል ከተሞች አሁን መረጃ መስጠት ፈለገች ለሚለው ጥያቄ ደግሞ ኢራን እንዳለችው እነዚህ መሳሪያዎች የምትጠቀመው ኢራን ላይ ለሚቃጡ ጥቃቶች አጸፋዊ ምላሽ ለመስጠት መሆኑን ይፋ አድርጋለች። ኢራን በቀጠማው ካለው ወታደራዊ መቀመጫ ወይም ሌላ ኢራን ላይ ከሚደርሱ የሚሳኤል ጥቃቶች ከተፈጸመባት የአሜሪካንን ወታደሮችንና የእንግሊዝን ወታደሮች ኢላማ በማድረግ መካከል ልዩነት የለም ስትልም ተደምጣለች። ባለፈው አስር ዓመታት የኢራን ወታደራዊ ሰራዊ ዘብ ከምድር በታች የተገነቡ ማቆያዎች ውስጥም ከፍተኛ ቁጥር ያላቸው ሚሳኤሎች፣ ሰው አልባ አውሮፕላኖች፣ መከላከያ መሳሪያዎች አልፎ አልፎ ያሳይ እንደነበርም ተነስቷልም። ታዲያ ለአሜሪካንና እስራኤል ይህ ምን ማለት ነው? ምን ሲጠቅማልም? ኢራን ምን ማድረግ እንደምትችል በማሳየት አሜሪካንና እስራኤል ጥቃት እንዳይሰነዝሩ ማድረግ ነው ዋነኛ ዓላማው። ከኢራን የተለቀቁት ምስሎች ከሚሳኤሎችንም ያሳያልም። ኢራን እስከ 2000 ኪሎ ሜትር ርቀት ላይም የሚገኙ አገሮችን ኢላማ ማድረግ እንደምትችልም አስታውቃለች። ኢማድ ባለስቲክ ሚሳይል ኢራን በውሃ በ2024 በእስራኤል ላይ ጥቃት ስትሰነዝር ከተጠቀመችባቸው መሳሪያዎች አንዱ ነው። በማዕከላዊ እስራኤል ነቫቲም የአየር ኃይል መቀመጫ ላይም ጉዳት አድርሳም ነበር። ከኢራን እስከ እስራኤል ያለው ርቀት ታዲያ 1000 ኪሎ ሜትር ይደርሳል። ይህ ርቀት ሶሪያና ጆርዳንን አሻግሮ ነው ማለት ነው። እስራኤል በኢራን ከተቃጣባት ጥቃት 99 መክሸፉንም ገልጻለች። ኢራን ለሁለተኛ ጊዜ ያደረሰችው ጥቃት እምብዛም ጉዳት አላደረሰም። የኢራን ሚሳይሎች የሚጓዙበት ርቀትን፣ ውጤታማነታቸውን በተመለከተም ጥርጣሬዎች አሉ። ዲያጎ ጋርሲያ የተባለው የአሜሪካን ወታደራዊ መቀመጫ ኢራን ለመምታት መዛቷን ጥያቄ ውስጥ የሚያስገባም ነው። አሜሪካን፣ ዩኬ የጋራ ወታደራዊ መቀመጫ የተገነባውም በ197 ዎቹ ነበር። ከኢራን 3800 ኪሎ ሜትር ርቀት ላይም ይገኛል። ኢራን ፋሺድ 136 ቢ ሰው አልባ አውሮፕላኖችን 400 ኪሎ ሜትር እንደሚጓዙም ገልጻለችም። ይህ ግን አልተረጋገጠም። ኢራን ታዲያ ከ200 ኪሎ ሜትር በላይ የሚምዘገዘግ ሚሳኤል አሁን ላይ ያላት አይመስልም። አሜሪካን በመካከለኛው ምስራቅ መሳሪያ መከላከያዎች አሏትም። በቅርብ በቀጠናው ሁለት የጦር አውሮፕላን ተሸካሚዎችንም ታሰማራለችም። በዲያጎ ጋርሲያ ቢ ሁለት ቦምብ ጣይ መሳሪያዎችም ይገኛሉ። አሜሪካን በየመን የሁቲ አማጺያን ላይ ጥቃት ለመፈጸምም ተጠቀምባቸው ተገልጿለችም። የፔንታጎን ቃል አቀባይ ቫን ፓርናል ኢራን ወይም አጋሮቿ አሜሪካን በቀጣናው ያላትን ፍላጎት የሚገዳደሩ ከሆነ ሕዝባችንን ለመከላከል እርምጃ እንወስዳለንም ብለዋል። ታዲያ ኢራን ለምን የሚሳኤል ከተሞችን ይፋ አደረገች? አሁንም በኢራን በአሜሪካና በእስራኤል መካከል ያለው ውጥረት ከፍተኛ በሆነበት ወቅትም ኢራን የሚሳኤል ከተሞቿ ሚስጥሩን ይፋ ማድረጋቸውን ተገልጿል። ሶስቱ ሀገራት በተለይም ደግሞ ኢራን ከምትደግፋቸው የሁቲ አማጽያን ጋር በተያያዘም ውጥረቶች አይሏል። የኢራን የኒውክለ ግንባታ ድርድር እንዳለ ሆኖ የእስራኤል የኢራን የሚደገፈው በሊባኖስ የሚንቀሳቀሰው ሂዝቦላ ላይም ለማዳከም ጥቃት እየሰነዘረችም ትገኛለችም። ታዲያ ዶናልድ ትራምፕ ኢራን ላይ ጥቃት እንደሚሰነዘር ከምዛታቸው ባሻገር ኢራን በኒውክሊየር ግንባታ ዙሪያ ከአሜሪካን ጋር ስምምነት ላይ ካልደረሰችም የጃዙር ቀረጥ እንደሚጥሉባትን ማስታውቋል። ኢራንና እስራኤል አሁንም ወታደራዊ ትንኮሳ ውስጥ መግባታቸው አይዘነጋም። ኢራን አዲስ የሚሳኤል ማቆያ ቦታዎችን በይፋ ማሳየ ልትወስድ የምትችለውን የአጸፋ እርምጃ የሚጠቁም ይመስላል። ኢራን ሶስተኛ ዙር ጥቃት በእስራኤል ላይ እንደምታደርስ አስጠንቅቃለች። ሆኖም ግን ጥቃት እንድታደርስ ህዝቡ ጫና እያሳደረ ይገኛል። ኢራን ምን ያህል በጥቃት ትቀጥላለች የሚለው ጥያቄ ውስጥም ስለሆነ ሌላ ጥቃት ባይሰነዘር ሲሉ ያሳስባሉ። በሌላ በኩል ደግሞ የእስራኤል ጥቃት የኢራንን የሚሳኤል አቅም ማዳከምም ይጠቀሳል። የኢራን መንግስት የሚሳኤል ማቆያዎችን በማሳየት ህዝቡ እንዲተማመንበት ማድረግም ይፈልጋል ይፈልጋልም፣ ጠንካራ የመንግስት እንደሆነና አሜሪካን እንደሚቋቋም ለማሳየት ይሻልም። የሚሳኤል ከተሞች ከምድር በታች የሚገነቡት ከሰላሳ ስለላ መረብ ለመራቅ ነው። የአየር ጥቃት ቢሰነዘር ቀላል ጉዳትም አይደርስባቸውም። ኢራን ለአሜሪካና ለእስራኤል ማስተላለፍ የምትፈልገው መልእክትም፣ ምንም እንኳን በወታደራዊ መቀመጫዎች ጥቃት ቢሰነዝርባትም በአጸፋ ምላሽ መስጠት ትፈልጋለችም የሚለውን ነው። እነዚህ ከምድር በታች የተገነቡት ወታደራዊ መቀመጫዎችም ሚሳኤል ከማይታወቅ ቦታ እንደሚመነጨፍ ያስችላልም ጠላት የኢራንን አቅም ለመገመት የሚያደርገውን ጥረትንም ውዥንብር ውስጥ ይከታልም ሲሉ ተደምጠዋልም።